በጣም ለስነ ምግባረህ አድና ይሄ ነኝ። ሰላም ይዛለህ አሁን እኔ ብዙም እንትናልልም። አሁን በተነሳው የኢየሱስ አምላክነት ላይ ልቀጥልና የራሴ ወደ ቁራን መጠይቃቸው ሁለት እና ሶስት ጥያቄዎች አሉ። በትንቢት ስድስት ላይ ያለው እስቲ ይህንን ቃል እስካሁን ቢያው በመጽሐፍ ቅዱስ ብቻ እየተ እያነበበን ስለምንተረጉም ስለምን የኢየሱስ አምላክነት ኢሳያስ ደግሞ ምን ይላል? የሚለው ደግሞ እስቲ እኔ ላንብብ። እሺ ቀጥል። ይሰማል ይሰማል። አ ትንቢተ ኔትወርክ የሚሰራለት ሰው ያንብብልኝ። እሺ ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት። ያና ቡላ ልጆች ምን ሆኖ ነው? አላህ ይዘር። ዛሬ ወንድሜ ምክረምት ፈልግልኝ ከሆነ ቅድም መጻፍስ አብዱል ከሪም እንዲመልስልኝ ይፈልጋለሁ ማለት ሀሳቡ ሳይ ሳይረሳ ማለት ነው። መልካም ቀዳቸው ከሆነ ይሄ መጀመሪያ ይነበብ እስቲ ቆይ፣ መጀመሪያ አብዱል ካለ አብዱል ከሪም ጊዜ ላለመግደል አውጣለት። አብዱል ከሪም በቃ እሱ ይጠይቅና፣ እዛ ሴንት ፖል ምንድን ነው ሀሳብ? ትንቢተ ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት አውጣ፣ እናቀዋለን። እሺ እዛ ላይ ሀሳብ ምንድን ነው? ሲያ ዘጠኝ ስድስት ላይ ምንድን ነው ሀሳብ? ሕፃን ተወልዶናል ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃ ላይ ይሆናል። ስሙም ድንቅ መካር ኃያል አምላክ የዘላለም ለመቃ ምናም ተብሎ ይጠራል ይላል። ተመለስ ወደዚህ። በቃ ይሄው አነበብኩልህ። ልክ ምን አሰር የዘላለም አምላክ ኃያል ድንቅ መካር ይላል። ለምን ምናም እንትላለ? ለምን አትጨርሰው እኮ። አነበብኩት ምንድን ነው ሀሳብ? ወደ ሀሳብ እንድትመጣ ነው። እዛ ላይ ምንድነው ሀሳብ እኮ? የተወለደው ሕፃን የተወለደው ሕፃን አምላክ ይባላል፣ የዘላለም አባት ይባላል ይላል። መጀመሪያ ግን እሺ፣ መጥፎ መንገድ ላስኪድህና፣ ይሄን ማን ነው ለኢየሱስ ያለው? እዚህ ክፍል ላይ ስለኢየሱስ ያወራል ይሄ ክፍል። እዚያ አሁን አንተ ለኢየሱስ ነው ብለህ ጠቅሰሃል። እንግዲህ ማስረጃ ስጠናሽ። ኢሳይያስ ምዕራፍ 9 ጭራሽ ስለኢየሱስ አይደል የሚያወራ? ጥቅሰለም ነው ካልከኝ፣ ማስረጃ ስጠንስ። ማን ነው ለኢየሱስ ያለው? ቤት ነው ስለማን ነው የሚያወራው ታዲያ? እኔ ለምን ጠይቀኛል? አንተ እኮ ነው የጠቀስከው እኮ። ትንቢት ነው እኮ። ማን ነው ኢየሱስ ነው ያለህ? ይጥቅስ ማለት ነው። ና ተመለስ፣ ችግር የለው። በእስራኤል ሀገር የተወለደው ህፃን ማን ይባላል? አንተ አብራራለን በዛው አያይዘው። እኔ እኔ አይደለም። ቆይ ቆይ ተረጋጉ። እንደዚህ ምን ልላችሁ አልመሰላችሁ ነበር። ተረጋጉ

ትቀጥ ያለሽ በራስሽ ተራ ትቀጥ ያለሽ ታራ ደሞ ዝም ማለት ነው ይሄው ማንም አያስወጣሽም። ሚዩት አርጊና ቁጭ በይ። ከዚህ አንቺ ተራሽ ሲደርስ ደግሞ ጻፊያቸው በቃ ያ የተሳሳትናቸው ነገሮች ጽፊያቸው ጽፊያቸውና በኋላ ደግሞ አንቺ እንደዚህ ስትል ሳስታል እያለች ትቀጥ ያለሽ አሁን፣ ሴንት ፖል ቀጥል። ማን ነው ይሄን ለኢየሱስ ነው ያለው መጀመሪያ? ለኢሳያስ እንዳለ ሐዲሱ ደረቅ ሐዲስ ነው የሚባለው ልክ ከወንጌል ይመሳሰላል እያንዳንዱ ነገር ሊወለድ ወይም ደግሞ ለሐዲስ ኢሳያስ ምዕራፍ ዘጠኝን ለኢየሱስ ነው ያለው ማን ነው ያለው መጀመሪያ ማን ነው የቤተ ክርስቲያን አስተምሮ የመጽሐፍ ቅዱስ አንድም ተርጓሚ በዚህ ልክ ነው አሁን ማን ነው ኢሳያስ ምዕራፍ ዘጠኝን ለኢየሱስ ነው ያለው መጀመሪያ እዛ አውዱ ላይ ምዕራፍ ዘጠኝ ላይ ሄደህ ኢየሱስ የሚል ነገር አሳየን ወይ ደግሞ የአዲስ ኪዳን ጸሐፊዎች ይሄ የኢየሱስ ነው እንደዚህ ተብሎ እንደተነገረ በኢሳይያስ እንደዚህ ተብሎ እንደተጻፈ ልክ አሁን ኢሳያስ ምዕራፍ ሰባትን ተናግሯላ ተናግሯል። አላ በነቢይ ልክ ድንግል ትወልዳለች የተባለው ይፈጸም ዘንድ ነው ብሎ ተናግሯል። ኢሳይያስ ምዕራፍ 7 ለኢየሱስ ነው ብሎ ኢሳያስ ምዕራፍ 9 ማን ነው ለኢየሱስ ነው ያለው? መጀመሪያ ይሄንን ማስረጃ አምጣ። ኢሳያስ ይኸውልህ፣ ኢሳያስ ራሱ ለኢየሱስ እንደሚወለድ ራሱ ነው የጻፈው። ሌላ የአንተ ጭንቅላት ላይ ነው እሱ እሱ ላይ የአንተ ጭንቅላት ላይ ነው። አንተ ጭንቅላት ላይ ለኢየሱስ ነው ብለህ አመንክ እንጂ ማስረጃ አምጣ እኮ ገና አላስረዳ ነበር። ሸራረፍከው ምናምን ስትለኝ፣ እንግዲያውስ እኔ ከሸራረፍኩት አንተ ማስረጃ ታመጣለህ ብዬ ወደ ቀጣይ ጥቅስ ስለሄድ ነው። ሴንት ፖል ቀጥታ ኢሳያስ ምዕራፍ 9 ለኢየሱስ ነው ያለ ማን ነው? ወይ አውዱ ላይ ያሳየን፣ ወይ ደግሞ እንደዛ ነው ብሎ የአዲስ ኪዳን ጸሐፊዎች የጻፉበትን ታሳየናል። ከሁለቱ ውጭ ከሆነ ጊዜያችን አትግደለው። ቀጥል። እሺ፣ ማስረጃ መጣላለሁ። ወደ ቀጣይ ጥያቄ ልለፍልሽ። የዚህ ማስረጃ መጣላለሁ። እንደዚህ ነው ግን ኢሳይያስ እዚህ ግን ስለ ኢየሱስ አይደለም ያወራው። ላብራራ አላችሁ ወይስ? እሺ፣ ከመጨረሻ ነው ቀጣይ ጥያቄ። ቀጣይ ጥያቄ ልጠይቅ እሺ ከመጽሐፍ ቅዱስና ቁርአን በመገለጥ በመጽሐፍ ደረጃ ማን ነው የሚቀድመው? ብዙ መጽሐፍቶች እኮ አሉ ከ እሺ፣ ሁሱ ልታወራ ነው ቀጥልሽ። እሺ በመጀመሪያ ልናውቅ የሚገባው ነገር መጽሐፍን ከመጽሐፍ ስናወዳድር ጊዜ የመጽሐፍ ባለቤት ማን ነው የሚለውን ቀድመን ልናይ ይገባል። የቁርአን የመጽሐፍ ባለቤት ራሱ አምላክ ነው። አምላክ ደግሞ ጊዜ ገደብ የለም። የመጽሐፍ ቅዱስ ባለቤት ጸሐፊዎች ማን ናቸው? ባለቤቱ ማን ነው ስ ጊዜ ሉቃስ የራሱ ጽሑፍ እንደሆነ ይናገራል። ታቸዋለ አይ እነ ሙሴ ናቸው የጻፉት ከዚያ በኋላ እንትና እነዚህ አካሎች ከአምላክ የሰሙትን እንደጻፉ ምንም አይነት ማስረጃ አላስቀመጡም። ለምሳሌ ሉቃስን ማየት እንችላለን፣ አንዱ የመጽሐፍ ቅዱስ ስለዚህ ሰዎች ተነስተው የጻፉትን ጽሁፍና አምላክ ራሱ የሚናገረው ቃል ማወዳደሩ የተገቢ አይደለም። ለመሰረቱ ራሱ አምላክ ገና ቁርአን ስትከፍቱት ጊዜ ተንዚሉ ሚን ላህ ብሎ ነግራቸዋል። ከእኔ ከአላህ ዘንድ የተወረደ ይላል ዛቸው ላረን እና አንዘላ ኢለይከ እኔ ወዳንተ አወረድኩለህ እያለ አምላክ ራሱ በነቢይ ላይ ያወረደው ቃል መሆኑ እየተናገረ፣ ሉቃስ ደግሞ የራሱ የትግል ውጤት እንደሆነ ይናገራል። ሉቃስ ወንጌል ምዕራፍ አንድ ቁጥር አንድ እናወጣላቸው። ካስፈለገ አንድ የመጽሐፍ ቅዱስ ጸሐፊ እንደምሳሌ እንመልከት። ያካል የራሱ ጥረትና ውጤት እንደሆነ ራሱ ይናገራል። የራሱ ጥረት የጥረት ውጤት እንደሆነ ይናገራል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ጽፍላቸው መልካም ሆኖ ታየኝ። እንደውም ምናምን እንደዚህ አይደለም፣ አንድ ቃል ራሳቸው መጨመር አይችሉም። በቁርአን ተናጋሪው ራሱ አምላክ ነው፣ ያወረደው ራሱ አምላክ ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን። ይህ ቁርአን ከእኔ ከአለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይላል። መልአኩ ገብርኤል አወረደው ይላል ያውቃል። በቃ እዚህ ጋር አንድ ያንብብላቸውና እሱን በምን መልኩ እንደጻፈው እስኪ እንትን ሊወል ይንገረም እሱ አብላቸው እዚህ ላይ፣ ክቡር ቴዎፍሎስ ወይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላልፉልን በእኛ ዘንድ ስለተፈጸመው ብዙ ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታወቅ በጥንቃቄ ከመጀመሪያው ተከታይ ልጽፍልህ መልካም ሆኖ ታየኝ ይላል። እና ይሄ ነው። ስለዚህ ከዚያ በፊትም ተነስቶ ሂንዱይዝም ይችላል። ለምሳሌ እነዚህ ሂንዱይዝሞች ቀድሞ የጻፉ ሰዎች ናቸው እነዚህ ሰዎች። ኦኬ። ስለዚህ ቀድሞ ያው ይቀድማል ይቀድማል። እንደሱ አይደለም። ከአምላክ አላህ ዘንድ ነው የተጻፈው። መቼ ነው ከሆነ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው በርሳቸው ጊዜ ምድር ላይ የተጻፈው ያምላክ አንዴ ልጨርስ። የአምላክ እውቀት ከሆነ ድረስ አምላክ ደግሞ ጊዜ ገደብ የለውም። ገብቷል አይደል? ከጊዜ በኋላ የመጣ እውቀት ቁርን ከእርሱ ጋር ያለ ነው። ስለዚህ ማንም የሚቀድመው የለም። ከማን ዘንድ የተገለጠው ብለን ስናይ ከአምላክ። መጽሐፍ ቅዱስን አሁን እንዳሳየን ደግሞ ይህ የራሱ የትግሉ ውጤት ነው እያለ እዚሁ በራሱ ላይ የቋጨው ነው ሉቃስ። ስለዚህ ሉቃስ ደግሞ ጊዜ ገደብ አለው። የአምላክ ቃል ደግሞ ደግሞ ጊዜ ገደብ የሚኖረው አይደለም። ይህ ይመስላል። አምላክ ወይም ደግሞ ቁርአን መጽሐፍ ቅዱስ ቢቀድምም መጽሐፍ ቅዱስ የተጻፈው በሰዎች ነው፣ ቁርአን ግን በአላህ ነው የወረደው ብለኛል። በቁርአን እና በመጽሐፍ ቅዱስ የጋራ የሆኑ መረጃዎች ትንቢታዊና የተደረጉ ታሪኮች፣ መጽሐፍ ቅዱስ ግን በመገለጥ ይቀድማል። ለምሳሌ የኢየሱስ ክርስቶስ ልደት ሉቃስ ምንም ሳያዛንፍ ከቁርአን 3 እስከ 45 ላይ ኢየሱስ ክርስቶስ በትንሹም ቢገልጠውም ከዛ ላይ ብስርዓቱን ገብርኤል እንደሆነ ትክክል አስቀምጦታል። ለጸሐፊው ሉቃስ ቢሆንም በመንፈስ ቅዱስ ተመርቶ ነው የጻፈው። ግን ቁርአን ለምሳሌ በመጽሐፍ ቅዱስ የሆኑ ነገሮች ቁርአንም ላይ ታገኛቸዋል። ያ ደግሞ የመጽሐፍ ቅዱስ ትክክለኛነት ደግሞ ያሳይሃል። ለምን ቁርአን ትክክል ነው። ቆይ፣ ልጨርስ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ያሉ ታሪኮች፣ የነቢያት ስሞች፣ ስነ ፍጥረትን እስከ ትንሣኤ ድረስ ያሉ ነገሮች፣ የጌታ መወለድ እያንዳንዱ መጽሐፍ ቅዱስ ላይ አሉ። ከስድስት መቶ ዓመት በኋላ ደግሞ ቁራን እንደመጣ ይታወቃል። ቁርአን ደግሞ ከ600 ዓመት በኋላ እነዚህ ነገሮች ከየት አመጣቸው? ወይም ደግሞ ከዛ በፊት እውነት ከሌለ መጽሐፍ ቅዱስ ውስጥ እውነት ከሌለ እንዴት እነዚህ አይነት ነገሮች ተጻፉ? ቁርአን ውስጥ ያለ ነገር ይሄ ነው ጥያቄ። ሁለተኛ ጥያቄ ደግሞ አያይዘህ የምትመልስልኝ አያይዘህ የምትመልስልኝ የመጀመሪያ ተናጋሪ አላህ ከሆነ ቁርአን ውስጥ ማለት ነው፣ የመጀመሪያ ተናጋሪ አላህ ከሆነ ለምን ራሱ እንደ ሁለተኛ ወገን አድርጎ ይናገራል? ለምሳሌ እነዚህ ወገኖች ኢሳን የእግዚአብሔር ልጅ ነው ያሉት፣ አላህ ያጥፋቸው አለ። እኔ ያጥፋቸዋለሁ ለምን አላለ? ሰው ባይጽፈው፣ አላህ ያጥፋቸው፣ ያጥፋቸው፣ ለራሱ አላህ ያጥፋቸው። እንዴት ነው? ኦኬ። ጭራሽ አዎ በሰማይ ከወረደው በቀር ወደ ሰማይ ይወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ኢየሱስ ክርስቶስ። እኔ ነኝ የሰማይ የምኖረው ለምን አላለ? ለምን በሁለተኛው ወገን ተናገረ ስለራሱ? ራሱ፣ ይሄ ምስጢረ ስጋዊ ለመደበቅ ነው። ምንም ያስቅ ነገር የለም። ደሞ ቀጥታ አድርገህ ነው ይሄ አሁን ከዚህ ጋር የሚያያዝ ነገር ሰማይ ያለው ስለራሱ በሁለተኛው በሰማይ የምኖረው የሚኖረው ችግር የለም ከተናገረ ክርስቶስ መጽሐፍ ቅዱስ ያው እናዚህም ጋር ተመልከት። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ ይለዋል። እግዚአብሔር ስለ እግዚአብሔር እየተናገረ ነው። ምን ትላለህ? እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ እግዚአብሔር ይገስጽህ። እሺ ጨርስና፣ ጥያቄ የመጨረሻ ጠይቀኝ። እኔ ለእንደዚህ አይነት ጥያቄዎች እኔ ሁለት ጥያቄ ጠይቄ ያለው የመጽሐፍ ቅዱስ እውነትና ሁለተኛ ወገን የተጻፉ ጠይቀ መልስልኝ። እኔ አንድ አንዱን መልስ መመለስልኝ ፈልግና ይሄን ጨርስና አይሆንስ በዚህ ሁሱ አይ እኔ ለመጠየቅ ነው እኔ ለመጠየቅ ነው የገባሁት። ሁሱ ተረዳኸኝ? ይሄን መረዳትህን አረጋግጠልን። ችግር የለውም ከዛ እንቀጥላለን። እኮ እየተረዳሁ ነው፣ ግን እያስረዳኸኝ ለፍ። ግን ዋናው ሁለተኛ ሁለት ጥያቄ መለስልኝ፣ የጠየቅኩን ሁለት ጥያቄ በተለይ የመጀመሪያው የመጽሐፍ ቅዱስ የመጽሐፍ ቅዱስ እውነት እሺ፣ በመንፈስ ቅዱስ ተመርቶ እንደጻፈው ብለኸኛል። ሉቃስ ሉቃስ የትኛውን ቦታ ላይ እኔ በመንፈስ ቅዱስ ብር ጽፍ ያለ ያለበት ቦታ የለም አለቀለ። ያሳየ እሺ እኮ እሺ እውነቶቹ ከየት መጡ? እኮ እውነቱ ከየት መጣ? በጣም ጥሩ ጥያቄ። አሁን እናስረዳችሁ። እንግዲህ እና ከአላህ ስብሃነ ወተዓላ ባለፉት ዘመናት ላይ በነብያት ላይ ተናግሯል። ሙሳ እና ዒሳ፣ ሌሎችም ተናግሯል። ቦታ አለ አይደለ? እነዚህ ሰዎች የነዚያን መለኮታዊ ቅሪት መጽሐፍቶች በውስጣቸው ላይ ሊያካትቷቸው ይችላሉ። በውስጡ ላይ የሙሳ ነብይነት አው ይሄን እናምናለን። የትኛውን ቦታ ላይ ቢገኝ ባለፉት ላይ ተናግሮ እንደነበረ አላህ ቀልብ ቀልብ እና

ያ ማለት ግን ያ ሂንዱይዝም ትክክል ነው ማለት ነው? አይደለም። መጽሐፋቸው ትክክል ነው ማለት ነው? አራ አይደለም። የሚያመልኩት አምላክ ትክክል ነው? አይደለም። በውስጡ የሚገኝን እውነታዎች ሁሉ እናምናለን ተናግሮ ነበር ወይ? አምላካችሁ ባለፉት ላይ አው ተናግሮ ነበር? ያውና ማስረጃ። እሺ እሺ ሲና እሺ ጨረስ ጨረስክ። ሁሱ ጨረስክ። መልሱ። አዎ ጨርሰው በቃ። እሺ ይህንን መልስ አይለኛል። ለቀጣይ ጥያቄ ያሉኝ ምድሪቱ ያላህና የመልእክተኛው የሚል ሐዲስ አለ። እንትኑ ባላ ድረሳውን እንትን ኖት ላይ አለኝ። ግን ሌላ ቦታ ደግሞ ቁራ ላይ ደግሞ ሰው ደግሞ አክብሩ የማያምኑትንም አክብሩ፣ ያልደረሰባቸውን ደግሞ አትድረሱባቸው የሚል ደግሞ አለ። ሌላ ቦታ ላይ ደግሞ ምድሪቱ የአላህና የምልክተኛው የነብዩ መሐመድ ብቻ ነው ይላል። ይሄ አላህና የነብዩ መሐመድ ለማድረግ ምድሪቱን ምን ማድረግ እንዳለበት ያታውቃለ። ምን ማለት ነው? አንዴ ላስረዳ የሚለው ቁርአን ላይ إن الارض لله يورثها من يشاء من عباده والعاقبة للمتقين ይላል።

አይ ሀዲ የሆነ ሀዲስ አልቡካሪ መሰለኝ ስለ ጦርነት በሚያወራበት አንቀጽ ላይ ምድሪቱ ያለህና የነብዩ መልእክተ የነብዩ የመልእክተኛው ናት የሚል አግኝቻለሁ። ስለ ጦርነት ነው ልሙስ ስለ ጦርነት ነው የሚያወራ አውድ። ስለዚህ ያ ማለት ያ ማለት እስከሚያምኑ ድረስ አላህ በአላህ እስከሚያምኑ ድረስ ተዋጓቸው ነው የሚለው። እንደዛ የሚለው ከመጀመሪያ መስፈርቶች አሉት። አንደኛው ወደ አላህ ጥሪት ታደርግላቸዋለህ። ከተቀበሉ ሰዎች ይሰየ እንቀበልም ካሉ ደግሞ በዛች ሀገር ላይ የሙስሊም ሀገር ከሆነች ሀገር ሙስሊም እየመራት ከሆነች በተለይ ግብር እየከፈሉ በሰላም ይኖራሉ፣ እምነታቸውን ጠብቀው ማንም ሰው እምነታቸውን ቀና ብሎ ማየት አይችሉም። ሳል አይደለ እንደፈለጉ እምነታቸው ላይ ይኖራሉ። እነሱን የነካ የገደለ ሰው እስከ ተባለ ባለማመናቸው ምክንያት ይሄ ሰው የጀሃነም ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ ነስተ قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة አይደለም

ወዘኪር ኢንነማ አንተ ሙዘኪር ለስተ ዓለይሂም ቢሙሰይጢር ሙሐመድ ሆይ ን ገሳጭ እንጂ አስገዳጅ አይደለም የሚላቸው ሙ በግድ በርሱ ላይ የምትጭን አይደለም ቸው በቁርአን ላይ ላ ኢክራሀ ፊዲን ል በሃይማኖት ማስገደድ የለም ብሎ የሚገርማቸው ይህ ቁርአን ንጽ የወረደበት ምክንያት በነብዩ መሐመድ ዘመን አንድ ሰው ተቀበላቸው። ከተቀበለ በኋላ በ በት ሰ መስለም አለባቸው ብሎ ቤተሰቡን ጎትቶ በግድ ይዟቸው አላህ ወዲያው የቁርአን አንቀጽ አወረደ። ይህ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ከመድረሱ በፊት ምን የሚል የቁርአን አንቀጽ ላኢክራህ ፊዲን ብለው ይሄን ሰው መሐመድ ሆይ በሃይማኖት ማስገደድ የለም ብለው ግለጽላቸው። እውነቱን ከተቀበሉ ይቀበሉ፣ ካልተቀበሉ የራሳቸው። ቀጥሎ ምን አለ? ላኢክራህ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ። በሃይማኖት ማስገደድ የለም፣ ቅኑ መንገድ በእርግጥም ከጠማማው መንገድ ተገለጸ። አያችሁ፣ የመግለጽ ኃላፊነት ብቻ ነው ያለበት።

በሙስሊም ሀገር ከሆነች ለምሳሌ አንድ ሀገር ሙስሊም መሪ ሆነ በቁርአን እና በሐዲስ ሆነ የሚተዳደረው፣ ከዚያ በኋላ በዛች ሀገር ላይ ሲኖሩ ጊዜ እነዚህ ሰዎች ዳዕዋ አድርግላቸው ነው ያለው። የመጀመሪያው ወደ እስልምና ጥራ አድርግላቸው፣ ከተቀበሉ ሰው አንቀበልም ካሉ ደግሞ በሰላም መኖር ይችላሉ። ነገር ግን በሀገሪቱ ላይ የሀገሪቱ ነዋሪ እንደመሆናቸው መጠን ግብር ሊከፍሉ ይገባል። ቶታል አንድ ሀገር ስትኖር ጊዜ ያ መንግስት ለሀገሪቱ ወታደሮች ይኖሩታል፣ ፖሊሶች ይኖሩታል፣ ሌሎች ሌሎች። ከየት ነው የሚያወጣው? ከሀገሪቱ በሚገኘው ግብር አይደል? እንደ በሚሰበስበው ያንን ለዚያ ለራሱ ደህንነት መጠበቂያ ሲል ያ ይሁድና ክርስቲያን ይከፍላሉ፣ ይኖራሉ። የራሳቸው ደህንነት አይ አልከፍልም ብትል ያኖረል ያ መንግስት አያኖራል። ታላርላ ያ ነው እየከፈልክ ትኖራለ። አይደለም ዛሬ የንግድ ማዕከል ከፍተ ይከፍላሉ እኮ። አረ እንዲ ያንን እየከፈሉ ይኖራል። አይንከፍልም ካሩ የዛኔ ባለማመናቸው ምክንያት ሳይሆን እዚያች ሀገር ላይ አንከፍልም ምን ታመጣለህ እንኖራለን ለማለታቸው የዛ ላይ ነው መዋጋት የሚለው ኦኬ ቴንክ ዩ አሪፍ ነው እሺ አንድ ሰው ሙስሊም ሆኖ ካፊር ቢሆን ይገደላል እሱም ከዚ ጋር የተያያዘ ነው መንበደለ በደለ ዲነሁ ፈቅትሉሁ የሚል ሀዲስ ልታገኙ ትችላላችሁ ሃይማኖትን የቀየረ ግደሉት ይላል አንዱ ሀዲስ ላይ እናልደብቃቸው ሁሉ ነገራቸው

አንደኛ የሰው ነፍስ አጥፍቶ ከሆነ አሉ። ሁለተኛ ባለትዳር ሆኖ ዝም ካደረገ፣ ሶስተኛ ደግሞ አታሪኮ ሊዲን ይያሉ ሃይማኖቱን የተወ ካሉ በኋላ ዝምባላሉ አያል ሃይማኖቱን የተወ ዝምባላሉ። አልሙፋሪኩ ሊጀማዓ የሙስሊሞችን አንድነት ህብረት በትኑ ያን የበተረ ብለው ተናገሩ።

ተመልሶልኛል ያው ተመሳሳይ ነው። በባለፈው መጽሐፈ አንደኛ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር ሶስት አካባቢ አማሌቃውያንን ተዋጋ፣ ሂድ፣ ግደል፣ ህፃናት፣ ሴት፣ በሬ እንደዚህ የሚል ነገር አውጥተህ ስታሳያቸው ነበረ። ግን እግዚአብሔር እንደዚህ ህዝቦቹ ላይ በመጽሐፍ ቅዱስ በወዴት ህግ ህዝቦቹን የሚዋጋ ያስጠነቅቃል። አስጠንቅቆ ግን በተለያየ ነገር እምቢ ካለ በተለያየ ጊዜ ምድር አጥፍቷል ለምሳሌ በኖህ ጊዜ አጥፍቷል በሰዶም ና ገሞራ ጊዜ አጥፍቷል እነዚህ ግብፃውያንን ብዙ ጊዜ ድል አድርጓቸዋል ለምን በእግዚአብሔር ህዝብ ተነሳስተዋል ጣውት አምልከዋል ተብሎ ማለት ነው ሌላ ጊዜ ደግሞ የነነዌ ሰዎች ንስሐ ባይገቡ ባይመለሱ እሳት እንደሚዘንብባቸው አይነት ነገር ነበረ። ዘዳግም 25 ላይ እንደውም ማስጠንቀቂያ በጣም ሰጥቷቸዋል። አማሊቃውያንን ማለት ነው። ከግብጽ ባርነት ወደ እስራኤል ሲወጡ መንገድ ላይ ምን እንዳደረጓቸው የሚል ያው ግደሉ ግደሉ የሚል ፣ ሁሉም ሰው እኮ የሚገድል አምላክ ያለው አይደለም። በምንም አይነት ሃይማኖት ምንም የሰላም አምላክ ነው ያለው። በዚህም በዛም ፈጣሪ አንድ ቢሆንም ማለት ነው። ቢላይም በባህሪ በሃይማኖት ባህሪ ባስተምሮት ብንለያይም ግን ክርስትና ላይ እንደዚህ ግደሉ፣ ይሄም ይላምላክ የለም። በባለፈው ስታሳይ ነው የእንትና ራሱ የርብቃ ራሱ በሶስት ዓመቷ ገባ። እኔ በጣም ካልኩሌት አረኩት። ግን ርብቃ የሶስት ዓመት ልጅ ሆነ። ደግሞ ያን ያህል የምናከብረው አከብረው ምንም እንደዚህ ሜጀር ነብይ አይደለም ርብቃ የሶስት ዓመት ሴት ሆነ። ወንዝ ሄዳ እንስራ እንትን ብላ እንስራ ውሃ ቀድታ እንስራ ዝላ ግመል ምታጠጣ ሴቲ 3 አመት የለም። ደግሞ ልክ እንዳገባት መካን ነበረች፣ ቁጥር 22 ላይ ልክ እንዳገባት መካን ነበረች። ከዛ ከዛ ጸሎት አደረገ ይስሐቅም ጸሎት አደረገ፣ መንታ ልጆችን ወለደችለት ይላል። እና ይሄ የተሳሳተ እንትን ነው። ቴንክ ዩ በቃ ቻው። ጨረስክ? አው ጨረስኩኝ።